የደቡብ ኢትዮጵያ ክልል ምክር ቤትና የብሔረሰቦች ምክር ቤት ስድስተኛ ዙር አምስተኛ ዓመት የስራ ዘመን ሁለተኛ የጋራ መክፈቻ መርሃ ግብር በአርባ ምንጭ ክትማ ተካሂዷል። በምርሃ ግብሩ መክፈቻ ንግግር ያደረጉት የክልሉ ርእሰ መስተዳድር አቶ ጥላሁን ከበደም የ2018 ዓ.ም ለመላው ኢትዮጵያ ልዩ ዓመት እንደሆነ አንስተዋል። ይህ ዓመት ልዩ ዓመታችን ነው። ሀገራችን ኢትዮጵያ በዓለም አደባባይ ክብሯን የተጎናጸፈችበት የጥቁር ህዝቦች ዳግም ኩራት መሆኗን ያሳየችበት ዓመት ነው። ህዝባችን ላመነበት ጉዳይ አይደለም ኪሱን ቀርቶ ነፍሱን ሳይቀር ሳይራራ የሚሰዋ መሆኑን ያስመሰከረበት የደሙ ጠብታ፣ የላቡ ጠብታ፣ የእንባው ጠብታና የውሃ ጠብታ ድምር ውጤት ያቆመውን ታላቁን የኢትዮጵያ ህዳሴ ግድብ ያስመረቀበት ልዩ የማንሰራራት ዓመቷ ነው። ለኢትዮጵያ በዓለም ህዝብ ዘንድ የጥቁር ህዝቦች የነጻነት አርበኝነት ታሪክ ዳግም ያደሰ ፕሮጀክት ነው። ሀገር አስጠባቂ ንጋት፣ ከረዥም እንቅልፍ አንቂ፣ የድህነት ቀንበር ሰባሪ ኃይል ነው። በአጠቃላይ ተዘርዝሮ የማያልቅ ትሩፋት ለሆነው ዓለም አቀፋዊ ድል በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ። የኢትዮጵያ አርማ ለሆነው ድል ሁላችንም ደምም ላብም ያዋጣንስ ቢሆንም ሁሉንም ሰብስቦና አቀናጅቶ ደፋር ውሳኔ የወሰነ ቆራጥ አመራር እየሰጠ ከቀኝ፣ ከግራ፣ ከላይ፣ ከታች ለሚመጣ የሽብር ወሬና ክስ ወገቡ ሳይላላ ትጥቁ ሳይፈታና ጉልበቱ ሳይብረከረክ በትጋት፣ በጽናት፣ በቁጭትና ባይበገር ባይነት መርቶ ለዚህ ክብር ላበቃው ለኢትዮጵያ ቁርጥ ቀን ልጅ እና ኩራት ለሆነው ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ በራስና በክልሉ መንግስት ስም ምስጋና እያቀረብኩ የተከበረው ምክር ቤትን ምስጋና እንዲያቀርብ በትህትና ይጠይቃለሁ። የጀመርነው ዓመት ሌላም ድል ይዞ መጥቷል፣ ያሉት ርዕሰ መስተዳድሩም በተለይ በሶማሌ ክልል እየተበሰረው የጋዝ ምርት ጅማሩና የማዳበሪያ ፋብሪካ ግንባታ መጀመርን በአብነት ጠቅሷል። ሰፋፍ ለም መሬት የተሰጠ አርሶ አደርና የማይነጥፉ ወንዞች እያሉን ምርታማነታችንን ደፍቆ ለያዘው መከራ ፍጻሜ የሚያበጅ የማዳበሪያ ፋብሪካ ግንባታ መሰረት የተጣለበት ዓመታችን ነው 2018። ይህ በእንዲህ እንዳለ ሌላኛው ከምንሰበስበው ገሚሱን የውጭ ምንዛሪ የሚነጥቅብን ነዳጅ ነው። ከወደ ጎዴ የተሰማው የድል ዜና ደሞ ሀገራችን ኢትዮጵያ ለመብረር የሚታደርገውን ጥረት የሚገዳደረውን የድህነት ስበት ጥሳ ወደ ብልጽግና የአየር ክልል ውስጥ መግባቷን የሚያረጋግጥ ነው። በአጠቃላይ የዚህ ዓመት ጅማሮ ለስኬቶች ተጨባጭ ተስፋ የታየበት ዓመታችን ነው። ብልጽግናዋም የማይቀር መሆኑን በልበ ሙሉነት መመስከር ይቻላል። የደረስንበት ከፍታ ለመዋሸትም ሆነ ለማስተባበል የማይመች መሆኑን በመገንዘብ ሁሉም የክልላችን ሕዝቦች የተጀመረውን ጥረት በመደገፍ ኃላፊነቱን እንዲወጣ ጥሬን አቀርባለሁኝ። በበጀት ዓመቱ ጠንክሮ የምስራትና በስኬት ላይ ስኬት የምናስመዘግብበት በመሆኑም ነባሩን የስራ ባህል መቀየር ያስፈልጋል ብለዋል። በበጀት ዓመቱ አንዱ አመት እንደ አምስት ዓመት፣ አንድ ወር እንደ አምስት ወር፣ አንዱ ሳምንት እንደ አምስት ሳምንት፣ አንዱን ቀን እንደ አምስት ቀን፣ አንዱን ሰዓት እንደ አምስት ሰዓት ይቆጠራል። የአንድ ሳምንት ስራ ማለት ከዚህ በፊት የአምስት ሳምንት ስራ መሆን ይኖርበታል። ይህ አዲስ የአስተሳሰብና በተግባር ብሂል የዚህ ዓመት ልዩ መገለጫችን እያንዳንዷን ተግባር የምንመራበት የሥራ መርህ እቅድም የአፈጻጸም መለኪያ መሣሪያችን ይሆናል። አስፈጻሚ ተቋማት ተግባሮቻቸውን በዚህ መርህና ስለት መሠረት በማቀዳቸው በዚህ ረገድ የተፈለገውን ውጤት ለማስመዝገብ ነባሩ የስራ ባህላችን ላይ መሠረታዊ ለውጥ ማምጣት ይኖርብናል የተከበራቸው የምክር ቤት አባላት አንዱ ዓመት እንደ አምስት ዓመት መቆጠሩን እንድትቀበሉኝና አስፈፃሚዎችን በዚህ ልክ ሁለንተናዊ ድጋፍና ክትትል እንዲታደርጉ በአክብሮት ይጠይቃለሁኝ በክልሉ ያለፉትን ዓመታት በውጤት አጅበን ተሻግረናል ያሉት ርዕሰ መስተዳድሩ በተለይ ሰላምን የክልሉ መለያ ለማድረግ ሰርተናል፣ በዚህም ውጤት ተመዝግቧል። ይህን በዘንድሮ ዓመትም ይደገማልም ያሉት ርዕሰ መስተዳድሩ በመክፈቻ ንግግራቸው፣ ያሳለፍነው አመት የሰላም የመቻቻልና የብልጽግና ተምሳሌቱ ክልላችን የሀገራችን የማንሰራራት ማሳያ የሚሆን ውጤት በሁሉም ዘርፍ ያስመዘገብንበት ፍሬያማ አመታችን ነው። በዚህ መልክ የስኬት ነደው መሰብሰብ የቻልነው የልማቶች ሁሉ ቁልፍና ደምስር የሆነውን የሰላም ግንባታ ስራችን ህዝባችንን ራሱ የሰላሙ ምንጭ ራሱ ጠባቂም እንዲሆን እንደ መንግሥት የተሠራ አድማስ የሰፋፊ ሥራዎች ነው። ሰላም የክልሉ መለያና አርማ የማድረጉ ሥራ በዚህ ዓመትም ተጠናክሮ የሚቀጥል ይሆናል። አለመግባባቶችን እና ግጭቶችን ባለን ድልብ ባህል የመፍታት ልማዳችን እንዲዳብር ህዝብ ለህዝብ ግንኙነቱን ልዩ ትኩረት ይሰጠዋል። ባሳለፍነው ዓመት ድልና ስኬት ውስጥም የወሰድነው ትምህርት ቢኖር ያለንን ጸጋ ምን ያህልን ምቅ እንደሆነና ካለው አቅም አንጻር ገና ሥራ ያልጀመር መሆኑ ነው። ለዚህም ነው ዘንድሮ አንዱን ዓመት እንደ አምስት ቆጥረን የምንሰራው።